ስለኝ፣ የተከበራችሁ ተመልካቾቻችን የቢዝነስ ዘገባ ተጀምሯል። አብራችሁን ቆዩ። ሀያ አንድ የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ አባል ሀገራት የሚሳተፉበት ስድስተኛው ሴት የስራ ፈጣሪዎች የንግድ ትርኢትና ኮንፈረንስ በአዲስ አበባ ተከፍቷል። የንግድ ትርኢቱን የሕዝብ ተወካዮች ምክር ቤት አፈ ጉባኤ የታገሰ ጫፎ፣ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ፣ የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካና የአፍሪካ ሕብረትና የኮሜሳ ከፍተኛ የስራ ኃላፊዎች በይፋ አስጀምረዋል ተብሏል። በስካይላይት ሆቴል የተከፈተው የንግድ ትርኢትና ኮንፈረንስ ለሶስት ቀናት እንደሚቆይም ተገልጿል። መርሃ ግብሩ ለኢትዮጵያውያን ሴት የስራ ፈጣሪዎች መነቃቃት የሚፈጥርና ምርቶቻቸውን ለማስተዋወቅ እንዲሁም የገበያ ትስስር ለመፍጠር እንደሚያግዝም ተመላክቷል። በንግድ ትርኢቱ ከ200 በላይ ሴት ስራ ፈጣሪዎች ስራዎቻቸውንና ምርቶቻቸውንም እንዳቀረቡ ተጠቁሟል። በአማራ ክልል በማዕድን ዘርፉ 7.2 ቢሊዮን ብር ካፒታል ላስመዘገቡ ባለሀብቶች ፈቃድ መስጠቱን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። የቢሮው ኃላፊ አቶ ኃይሌ አበበ እንደገለጹት በክልሉ የማዕድን ሀብትና በአግባቡ በማጥናትና በማልማት ከዘርፉ የሚጠበቀውን የኢኮኖሚያዊ ጥቅም ለማግኘት እየተሰራ ነው ብለዋል። ባለፉት 9 ወራት በኮንስትራክሽን ማዕድን ልማት ለመሰማራት 7.2 ቢሊዮን ብር ካፒታል በማስመዝገብ ጥያቄ ላቀረቡ 4326 ባለሀብቶች ፈቃድ መስጠቱን ገልጸዋል። ቢሮ በክልሉ ከሚገኙ ዩኒቨርሲቲዎች ጋር በመቀናጀት በካርታ የተደገፈ የማዕድን ክምችትና ልየታ ጥናት በተለያዩ አካባቢዎች እያካሄደ መሆኑንም አመላክቷል። ቢሮ የተገኙ ማዕድናትን በማስተዋወቅ የሀገር ውስጥና የውጭ ባለ ሀብቶችን በመሳብ ለማልማት እየተሰራ መሆኑን አስረድተዋል። በዘጠኝ ወራት በተከናወኑ የማዕድን ፍለጋና ግመታ ጥናቶች ከታቀደው 80 በመቶ የሚሆነውን ማሳካት መቻሉንም ተናግረዋል። ህገ ወጥ የገንዘብ ዝውውር ህግ መውጣቱ የሀገሪቱን ምጣኔ ሀብት በመደገፍ የዋጋ ንረትን ለመቆጣጠር ያለው ጠቀሜታ ከፍተኛ ስለመሆኑ በኢትዮጵያ ንግድ ባንክ የባህርዳር ዲስትሪክት አስታወቀ። በህግ ከተፈቀደው በላይ ገንዘብ ይዞ የተገኘ አካል ገንዘቡ እንደሚወረስበትና እስከ 15 ዓመት በሚደርስ ስርዓት እንደሚቀጣም በህግ ተደንግጓል። ሃይማኖት ተስፋዬ በዝርዝር ይነግረናል። የጥሬ ገንዘብ አያያዝ ልምዳችን በጣም ደካማ የሚባል በመሆኑ ህገ ወጥ የገንዘብ ዝውውር ህግ መውጣቱ ሀገሪቱ ከፍተኛ የውጭ ምንዛሬ በማውጣት የምታሳትመው ገንዘብ የሀገርን ምጣኔ ሀብት እንዲደግፍና ገንዘቡ በተገቢ መንገድ አገልግሎት እንዲሰጥ ማድረግ፣ ብክነትን ለማስቀረት የሚያግዝ ነው ይላሉ በኢትዮጵያ ንግድ ባንክ የባህር ዳር ዲስትሪክት ዳይሬክተር አቶ ደሞዜባልቤ አንድ ገንዘብ ሲመረት ለብዙ ጊዜ ያገለግል እንዲያገለግል ታሳቢ ተደርጎ ነው ተመርቶ በውጭ ሀገር ከረንሲ ወደ ሀገራችን የሚገባው ያ ነገር በእጅ በሚቀመጥበት ሰዓት በአግባቡ ካልተያዘ የሚበላሽበት ሁኔታ ነው የሚሆነው። በተለይ በገጠሩ አካባቢ ደሞ ስንሄድ ደግሞ ገንዘቦች የሚቀመጡበት ቦታ ሁሉም የታወቀ ነው። በጉድጓድ ውስጥ፣ በትራንሱ ውስጥ፣ የተለያየ ቦታና ና ለአይጥ ለተለያየ ጉዳት የሚደርስበት ነው። እንግዲህ ህብረተሰቡን ኪሳራ ከመዳረግም በተጨማሪም ይሄ ምርት ይሄ ገንዘብ ከተበላሸ እንደገና ወደ ባንክ ተመርቶ በእነዚህ በተበላሾች ምትክ ደግሞ ገንዘብ ይመረታል እና የምርቱም የምርቱ ገንዘብ መረቱ ከፍተኛ ወጪ የሚያስወጣ ነው። አሁንም የሀገራችን ወደ ውጭ ሀገር ነው ገንዘብ እየተመረተ ያለው ና ለዛ የሆነ ተጨማሪ የውጭ ሀገር ገንዘብ ሀገራችን የመጣበት ሁኔታ ነው የሚፈጠረው። ህገ ወጥ የገንዘብ ዝውውር ህግ መውጣቱ የሀገሪቱ ኢኮኖሚ ወደ ተሻለ ደረጃ ለማሳደግ ና የዋጋ ንረትን ለመቆጣጠር ያለው ጠቀሜታ ከፍተኛ ስለመሆኑም አቶ ደሞዚ ያስረድተዋል። ከፍተኛ ያለው ገንዘብ በህብረተሰቡ የሚያዝበት ወቅት ለኢኮኖሚው አሉታዊ ተጽዕኖ ይኖረዋል። ያ ገንዘብ ወደ ኢንቨስትመንት መሄድ የነበረበት ሆኖም ግን አይድል በህብረተሰቡ እጅ በመቀመጡ ከኢንቨስትመንቶች የሚሆንበትም አጋጣሚ ሊፈጠር ስለሚችል ያንን ለመከላከል በተለይ ከኢንፍሌሽንና ና የዋጋ ግሽበት ኑሮ ከማስወደድ አኳያ ገንዘቦች ከባንኮች በሚሆኑበት ሰዓት ከፍተኛ የሆነ ጫና ይፈጥራሉ። ስለዚህ ያው ትልቁ ገንዘብ ወደ ባንክ መጥቶ ኢንቨስት ካልተደረገ በቀጥታ የሆነ ኢንቨስትመንቱን ማጠናከር ካልተች ካልቻለ ለኑሮ ውድነት በጣም ከፍተኛ የሆነ አሉታዊ ተጽዕኖ ይኖረዋል። ህገወጥ የገንዘብ ዝውውር ከሚባሉት ውስጥ አንዱ በህጋዊ መንገድ በብሔራዊ ባንክ የተዘጋጀ ገንዘብ ሆኖ በግለሰብም ሆነ በተቋም ደረጃ በህግ ከተፈቀደው ገንዘብ በላይ ገንዘብ ይዞ መገኘት ነው ይላሉ በአማራ ክልል ፍትህ ቢሮ የኢኮኖሚ ጉዳዮች አቃቢ ህግ አቶ ስንታየ ቸኮል። ህገወጥ ገንዘብ ዝውውር የሚባለውን በሁለት አብይንትን መክፈል እንችላለን። አንደኛው ገንዘቡ ህጋዊ ሆኖ፣ ነገር ግን በህግ የተከለከለ ከተከለከለው መጠን በላይ ይዞ መገኘት አንዱ ዝውውር እሱ ነው። ሁለተኛ ደግሞ በሀሰት የተዘጋጀ ገንዘብ ሀሰተኛ የሆነ ገንዘብ እሱን ሊሆን ይችላል። በህግ ከተፈቀደው መጠን በላይ የሚዘዋወር ገንዘብ ምንድን ነው ብለን ስንል ገንዘቡ ህጋዊ ነው፣ ነገር ግን በህግ ክልከላ የተደረገበት ከዚህ መጠን በላይ ማያዝ አይቻልም ተብሎ ክልከላ በተደረገ ጊዜ ከዛ በላይ በህግ ከተወሰነው በላይ ይዘው መንቀሳቀስ ወይም ደግሞ ይዘው መገኘት ህገወጥ ዝውውር ነው፣ ወይም ደግሞ ህገወጥ የገንዘብ ዝውውር ተብሎ ሊፈረጅ ይችላል አቶ ስንታየሁ እንዳስረዱት በህግ ከተፈቀደው በላይ ገንዘብ በእጅ ይዞ የተገኘ አካል የያዘው ገንዘብ እንደሚወረስበትና እስከ 15 ዓመት በሚደርስ እስራትም እንደሚቀጣ ይናገራሉ ከተፈቀደው በላይ ገንዘብ ይዞ መገኘት ላይ ይዘው የተገኙ ሰዎችን በተመለከተ የያዘው ገንዘብ መወረሱ እንዳለ ሆኖ በገንዘብም ይቀጣል በእስራትም ይቀጣል ገንዘቡ ይወረሳል ይዞ የተገኘው ገንዘብ እንደገና እስከ 15 ዓመት ሊደርስ የሚችል ጽኑ እስራት የሚያመጣ ጥያቄ ይሆናል። ህብረተሰቡ ሀገራዊ ኢኮኖሚ በመደገፍ አላስፈላጊ ከሆነ ኪሳራ ራስን በማዳን የበኩሉን እንዲወጣና በህግ ተጠያቂ ላለመሆን ህጉን አውቆና አክብሮ ሊንቀሳቀስ እንደሚገባም ባለሙያዎቹ አስረድተዋል።